በጣም ወጣን በተመለከተ ያለው ሰው ከሌለ እንግባ የካላችሁ ግን ምክል ቤተሰቦች ይቅማችሁ። እንግዲህ በጣም ደስ የሚል ነው፣ እውነት እድለኛ የሆነውን ሰው ለማየት በጣም ነገር ራሱ ጣብታብ እያደረጋችሁ እንግዲህ። አንድ እድለኛ ማነው ይህንን ቻንስ የሚያገኘው? ሲያብረን እናያለን። በየወሩ ለአንዳንድ ሰው ነው የሚወጣው

ወንዶችም ሴቶችም ነው? ቃል ያሉበት ነው? ወንድ ብቻ ነው? አይ ወይ ቃል የአማን ነው። ሰላም ነው። እንዴት ናችሁ? ያው ኮይኑ ሰብስበናል፣ ትኬትም አለን። አሁን አወጣቱ እንዴት ነው ላይቭ ላይ አንተ ግን ሁለት እጣ ይደረብብህም። እዛ 6728 ሰው ነው የወጣው፣ እየወጣ ነው። እሺ አንተ ኤክስፕሌን አርግላቸው መጀመሪያና ኢንተርኔት በደንብ ከሰራጣው ነው አውጣ። እሺ እሺ እ ይሰማል አይደል ይሰማል። እንደምታዩት አጠቃላይ የተቆረጠው እጣ 6728 ነው። እያንዳንዳችሁ እጣችሁ ደግሞ 6000 ነው እዚ ላይ የሚያወጣው እያንዳንዱን የመጀመሪያውን ድጅት ያወጠዋል። ከዛ በኋላ ድጋሚ ፒን ስናረግ ሁለተኛውን ድጅት ያወጠዋል። ይሄ እንትኑ ሲስተሙ የሚሰራው ከተቆረጠው ትኬት ላይ ነው። ባለ እድለኞች እኛ ሰሌክት እናደርግበታለ ከ728 ውስጥ ላይ ከአንድ በላይ ማለትም እስከ አስር ድረስ ትኬት የቆረጠ ሰው አለ። ፍትሐዊ እና ታማኝ ለማድረግ በሲስተሙ ነው ራንደምሊ ኮምፒውተሩን የሚመርጠው። አብረን እናያለን እሱን። ደግሞ ሀብቴ አንዴ ግልጽ አድርግላቸው፣ ሁለት ጊዜ ምናምን ያልከው ለእኔም ግልጽ አይደለም፣ ለእነሱም ግልጽ አድርግላቸው። አንድ ሰው ከአንድ በላይ ትኬት ይኖረዋል። እዚህ 6728 ትኬት ነው እንጂ ሰዎች አይደሉም። እና ሰው በቆረጠው ልክ ነው እዚህ ላይ እንትን የሚለው እድሉ የሚሰፋው እና ቁጥር ነው የሚሰጥህ እድለኛውን ብቻ ለእኛ የሚሰጠን አንድ ቁጥር ነው። እዚህ ላይ ያለው ስድስት ዲጂት ነው። ስድስት ዲጂት ነው የመጀመሪያው የሚወጣው፣ የመጀመሪያውን ዲጂት ነው። ሁለተኛ የሚወጣው ሁለተኛውን ዲጂት ነው። ከስድስት ሰባት መቶ ሀያ ስምንት ውስጥ ነው ግን ይህን የሚሰጠን ይህን ይመስላል እና ይሄ ራንደም ነው። ራንደም ይባል ዲጂቶች ያለው ሰው ባለ እድለኛ ነው ማለት ነው። ባለ እድለኛ ነው። እንጀምር። እሺ፣ እናመሰግናለን። እየቆጠረ ነው። የመጀመሪያው በጣ ሶስት ነው። ሁለተኛው ዲጂት ደግሞ አብረን እያየን ነው ነው ሁለተኛው ዲጂት እንደምታይ ዜሮ ነው። የሶስተኛው ዲጂት ዘጠኝ ነው። እኔ ደረሰኝ እንዴ? ሶስተኛው ዲጂት ሰባት አራተኛው ዲጂት ሰባት ነው። አምስተኛው ዲጂት አራት ነው። የመጨረሻው ዲጂት ዋው ዋው ስድስት ነው። እንኳን ደስ ያላችሁ ኢሌክትሮ፣ እንኳን ደስ ያላችሁ ብለናል። 46 ነው 397 46 ግልጽ ነው። ከታች ግን ቁጥር እንዳልጽፉ ካለው አለው ይበል ዚህ እድለኛ እኔ እያለ ነው። ሆፕ ነግ ያው ምንም መሸወድ የለውም እንደ ስልካቸው ላይ ስለምታሳዩን ፕሊዝ፣ ትክክለኛ ችግር የለውም ስልካቸው ላይ ማሳየት ይችላሉ። የዲቫይስ አይዳቸውንም ቼክ ማድረግ ስለምንችል እኛ ክሮስ ቼክ ምናደርግበት ሌላ አይዴንቲቲ አለ። ይህን ይመስላል አለው የሚለው ምን ዳጊ ወይንም ማን ነው? እኛ ትድድለኛል እስቲ እኔ ነኝ በሉ አለ ምናምን ሳይሆን አይ ነው፣ ኮፒ ሊንክ ሼር አድርጉ ይሄ ባለ እድለኛው እንዲደርሰው። ዳጊ ማን ነው? ራስ ረዱኝ። የሻርጃ ቪዚት ቪዛ ነው፣ ነፃ የሻርጃ ቪዛ ነው እየሰጠን ያለ፣ ነው ባለ እድለኛው ታውቋል። ነገር ግን እስቲ ይሄ የተከታተላችሁ ቁጥር ካለ ፕሊስ ኑ ላይቭ ላይ እናወራችሁ። ዳጊ የሚለው ነው መሰለኝ። እኔ ነው አልደረሰኝም የሚል አለ። አይዞሽ እንግዲህ ለቀጣይ ይደርስሻል። ይሄ ነገር በየወሩ የሚቀጥል ነገር ነው፣ የሚቆም አይደለም። በዚህ አጋጣሚ ያው ድራማ የክብር ስፖንሰር ላይፍ ኢን ዱባይ እናመሰግናለን፣ አብራችሁን ስለሰራችሁ ትንሽ ብር አስተያየት የስፖንሰር

ሀብቴ ወይ ወይ ቼክ እንድታረገው ምትፈልገው ነገር የምትፈልገው ነገር እንኳን ደስ ያለ እንዲያሳይ ነገር አለ። እኔ ምን እንዳያሳው ማለት ነው? አዎ ያው ፕሮሰስ የጀመረው ድራይቪንግ ነው። ታክሲ ድራይቪንግ ላይ ነበር፣ ታክሲ ሹፌር አይዞ አታልቅስ። እንግዲህ በጣም አሪፍ ከቤት ኪራይ ጀምሮ የአንድ ወር ቤት ኪራይን እኔ ራሴ በታክሲ ወስጄ ራሳቸው አልኩስት ካር ታክሲ ትምህርት ቤት ወስጄ እኔ ራሴ አስመግባለሽ። አይዞ አታልቅስ። በቃ ደርሰዋል። ከዚህ በላይ ደስታ መጀመሪያ ችል ነገር የሚጠይቀህን ብቻ እንድ የተመልስለት እንኳን እግዚአብሔር ረዳህ፣ እንኳን ድል ገጠመክ። ሀብት ማየት ስላለባቸው የላይፊንድ ባይቲሞች እና ከዛ በኋላ ከነገ ጀምሮ ስልክንም ፒን አደርገዋለሁ በደንብ አወራሃለሁ። ዋትሳፕ ላይ ነገ ሆኑ እስካሁን የተደረገ ፓስፖርትና ጉርድ ፎቶ ብቻ ላክልኝ፣ አፕላይ እናደርገዋለን። ከእግዚአብሔር ጋር አፕሩቭ የሆነ ትመጣለህ። ምንም እኔ ራሴ ነኝ፣ ከኤርፖርት በሊሞዚን ተቀብዬ ቤት ማድርስ ሙሌ ቤት ኪራይን ያንዶር ሸፋለእኛ ማወቅ ንፈልግለ ዲቫይስ አይዲ የሚባላለ ዩዘር አይዲ አለ ሄሎ፣ አቤት። ይሰማኛል። ይዞር አይዲ ይነግረናል። በቃ እኛ ይዞር አይዲውን አይዲ ነው። ምን ፈልገው ቃልዬ፣ አንዴ ይዞር አይዲ አይዲ ነው። ተልክ ውስጥ በጣም እንኳን ደሳለ እያሉት ነው። እውነት በጣም እንኳን ደሳለ። በጣም ለሚገባው ሰው ነው የወጣው። በጣም ነው ደስ የመጀመሪያችን ሻርጃ ቪዛ። የመጀመሪያው መስከረም ወር በዚህ መንገድ ተጠናቋል። ድጋሚ ጥቅምት ሰላሳ እንገናኛለን ማለት ነው። እዚህ ደግሞ በአንዳንድ ነገሮች ሰፖርት እናረገለን ችግር የለውም። እዚህ ከመጣ በኋላ ነበረ ከሆነ አይ አንተ ጋር ማለት ፕሮሰሱ እየሄደ ያለ አውርቼ ነበር። ይቻላል ወይ አይቻልም፣ እንደዛ ምናምን ስልህ አይ ነገር ሰፖርት እናደርጋለን ምናምን ችግር የለውም። እሺ አንተ ብቻ እንግሊዘኛውን ቀላል ፈተና ነች።

እሱም በውስጥ መስመርም ቃል ማስተካከል እንችላለን። በቃ ይመስለኛል እንደዛ ማደራረግ ትችላላችሁ። ከአንተ ጋር ስልክ ቢ ላወጡ ይሻላል አለ። ኢንቦክስ ቢያደገኝም እመልስለታለሁ። ፎሎ ባክ አደርገዋለሁ። እዚሁ ላይ ፎሎ አደርገዋለሁ የሚለው ማለት ነው። አስር ሺ ብር ግፍ ብር እሰጠዋለሁ እያለ ስለሆነ አስር ሺህ ብር ሰጥተዋለሁ ብሏል። እሱ ሌሎቹም ካሉ የትኬት እንዲያግዘው አንዳንዴ ሰፖርተኛ የተበላ ብለኝ ስለሆነ ወይ እንደውም የትኬት እና አሰባስብለት የትኬት እኛው እና አሰባስብለት እኛው እንችላለን። ችግር የለውም። አሁን አዳም ከጀመረው ሌሎቻችንም እንቀጥላለን ማለት ነው። በውስጥ መስመር አሁን አውራው ላክለት የሚጠይቀህ ነው

የሚያስገቡለት ካሉ ግን በራሱ አካውንት ቢሆን የተሻለ ነው። አሁን በርካታ ሰዎችን በማምጣት ነው የሚታወቁት። በእውነት እኔም በአካል ባላውቃቸውም ታማኝነታቸውን ሰምቻለሁ። እና እዚህ ጋር ያላቸው ሰዎች እንዳለ ፎሎ ካላድርጋችኋቸው ፎሎ አድርጓቸው። እግዚአብሔር ያክብር ብለ አማንዱ ማንዬ፣ ትኬት ላይ ልታግዘው የምትችለው ነገር አለ ወይ? ወይ አይሰማም? ይሰማል። ነገር ካለ ያው በሚፈቅደው ነገር፣ ሌላ ትኬት እና ስራስብለት ልታገዙት የምትችሉ ሰዎች ስራ ተ ካርታ አክሲ እናስገባው አስበናል። ኦልሬዲ የትኬት ነው እንትን እያልንበት ያለ ነው። ብር በል በቃ እኛም ያሮ ላይ ሰው ካዋጣ የሊሞዚን አውጥቼ የቤት ኪራይ አውጥቼ እሰጥሃለሁ። ከዛ ውጭ ግን እኔም አስር ሺህ ብር እሞላለሁ።

ተባረክ በጣም ደስ ብሎኛ አልቃጠለበት፣ በዚህ አይወሰድ። በወጣ ደግሞ ይተካል። ሁላችሁም ግር አማን። ሁላችሁም ስትሰድ በወጣ ደግሞ ይተካል። ፈጣሪ ብርክ ያርጋል። ሰላም አመሻችሁ። አይ ከዚህ በፊት ተከታትዬው ነበረ። ያው የተበላ ልጅ ነው። ያው እኔም እንደ አቅሜ መቶ ሺህ ብር አስገባልታለሁ አንዳንድ ነገሮች እንዲጠቅመው። በጣም ነው ሲያንሳው፣ ነው ሲያንሳው ሲያንሳው ነው። ምንም ብዙ ብዙ ነገር አይደለም። እግዚአብሔር ከዚህ በላይ ያሳካለት። አንቺ በጣም ትልቅ ሰርፕራይዝ ነው። በእውነት ያረክሽ። ምንም አይደለም። በእውነት ሁሉንም እግዚአብሔር እንደዚህ ያስባቸው። አያ ፎሎ አድርጋትና አውራት። አሁን እሺ መራዊ ከገሬ ነው። በውስጥ በኩል አካውንት እንላክልኝ። ሪሲቱንም ወደ እናንተ እንልካለን። እግዚአብሔር ያክብርሽ እና እሺ፣ ቲንክ ዩ በጣም በእውነት በጣም ትልቅ ሰርፕራይዝ። እሺ፣ አመሰግናለሁ። በጣም ደግ ሴት ናት። በወጣ ይተካ ይላል። በጣም እግዚአብሔር ያክብርሽ በእውነት እኔ ደነገጥኩ። ዐመቱ ሺህ ብር ስትል ቲንክ ዩ በጣም በጣም እድለኛ ሰውነህ፣ በጣም ቀን ሰውነህ ማለት ነው። አንተ ነገሮች ተገጣጠሙልህ ከዚህ ሁላ ሰው ከስድስት ሺህ ትኬት ነው ያንተ የወጣው እና ሌላ ልታግዙት የምትችሉት ሰዎች ካላችሁ ያው ነማሜ አማንዱ ባይ ሁሉም ሰው ቃል ገብተዋልና እኔንም ጨምሮ ሌላም ማገዝ እንፈልጋለን። የትኬት ቢያንስ ኦልሬዲ የትኬት ተሸፍኖበታል ማለት ይቻላል። መቶ እዚህ ጋር በተለይ ካር ታክሲ ከተመዘገበ መጀመሪያ ልጅ ገንዘቡን የሚያጣው በታክሲ ምክንያቱ አሁን መቶ ካር ታክሲ ከተመዘገበ ቢያንስ ለሶስት ለአራት ወር የቤት ኪራይ ቢችለውም የሚበላው መጠጣ ያስፈልገዋል የትራንስፖርት ያስፈልገዋል፣ እና ትንሽ ያክማቸው ለምን አንድ ሺህ ብር የማይሆኑ ሲደንትንሲ ሲደመር በጣም ለሱ ይደግፈዋልና ልናገዘው እንፈልጋለን የምትሉ ሰዎች ካላቸው ፕሊዝ የገባችሁ እንዲሁም በሉ ሰፖርት አርጉት። ሌላ እዚህ ጋር ላይቭ ላይ ነማሜ ባሉበት ምነገርክ ነገር አሁን ላይ በዚህ ሰዓት የሻርጃ ብዛት ሰማንያ ፐርሰንት ሰክሰስ ሬት አለው። ሜቢ 20 ፐርሰንት ወይ 15 ፐርሰንት ሪጀክት ሊያደርግ ይችላል። አፕላይ ሲደረግ ጀምሮ እስከ ፕሮሰሱ ኢንፕሮሰስ እስኪል ድረስ ከዛ ደግሞ እስከ ሪዛልቱ በቪዲዮ እንትን ብዬ ሁሉም ሰው በሚያውቀው አንተን በምታውቀው መንገድ እንትን እናደርጋለን። ዶ አርግ እንግዲህ ሁሉ ሰው ደስ ብሎ ተሳፍቶ በእርግጠኛነት ሪጀክት ያደርጋል ብዬ ላስብ። ቆንጆ በጣም እስካን አርገ ቆንጆ ጉርድ ፎቶ እና በደንብ ጥርት ያለ እስካን አርገ ፓስፖርት ፓስፖርትን ላክልኝ። ሌላ ምንም ነገር ካ ስለማይፈልግ አፕላይ ያደረገዋል። ቃሌ በቃ፣ እኔ ልውጣ። የሚያስፈልግ ነገር ካለ በውስጥ አዋራኝ ወንድሜ። ማምይ በጣም ቢዚ ከሆንክ መውጣት ትችላለህ፣ ግን ሀሳቡን አንተ ስለመጣው እንደ ውጤቱን ብትከታተለው። አይ ችግር የለውም፣ እዚህ ቁጭ ሰርጉኝ መቀመጫ ድምፅ እንዳይረብሽ በሚለው እንጂ እዚሁ ነኝ፣ ችግር የለውም።

አይ እዚህም ብቻ አይደለም ማለት ነው። ፎሎ አድርገኝ። እዛም በሄደ እዛም ከሄደ በኋላ የሚያስፈልገውን ማንኛውንም ነገር ከዚህ ልልክለት ቃል ገባለሁ። ማንኛውንም ነው ለወጪ የሚሆነው፣ የቤት ክራይ የሚሆነው ከጎኑ እንዳለው ማንኛውንም ነገር ማለት ነው። እግዚአብሔር ባንተ በኩል ማለፍ ይችላል። እሱ እዛ ሄዶ ስራ እስኪጀምር ድረስ የቤቱንም ክራይ፣ ምግብ፣ የተለያዩ አይነት ነገሮችን በአንተ በኩል መላክ ትችላለሁ ምንም ማለት ነው የለም አካባቢ የለም ኦልሬዲ ንግድ ባንክ ይኖራል እኔም አለው ምንም ችግር የለም እንደወንድምም ወንድምም ግን እሱም ደስ እንዲለው ቤት ለራሱ ይገባ አሪፍ ነው በተረፈ ግን በደንብ ነው አብ ማለት አዲስ ስለሆነ ያው ብዙ ምንትን ስላለ ያው ገባ የእውነተኝነቱን ለማረጋገጥ ነው ገባ አይደል አይ እንደዚህ ተናግራ ነበር እንደዚህ በተረፈ በቃ በጣም ቲንኪዩ በጣም በጣም በጣም ማነስ እሺ፣ ቃልዬ በመጨረሻ መነው? እሺ ወንድም ቃልዬ፣ በቃ እኔ አናግረኝ በመራዊ አናግረኝ፣ ቦክስ ላይ ጽፈላለሁ ላለው ይዘህ ብቻ ላክልኝ። ትክክለኛ ነው ለማረጋገጥ፣ በቃ እንዴት እንደሚላክ እነግርሃለሁ። ጌቲን ተች የሚለውን ነክተህ፣ እሱን ስክሪንሹት አድርጎ ብቻ መላክ ነው ካንተም የሚጠበቀው። እኛም ኦፊሻሊ ነገም ፕሮግራም ይዛችሁ ላይፍ ስለምትገቡ ቃል ጋ እንትን እንላለን

እንግዲህ ዛሬ ደስታ ቀንክ ነው ማለት ነው። ምንም ትኬት አትቆርጥም ማለት ነው። እኔ ራሴ በሊሞዚን ተቀብዬ እራሱ ካርታ ተስፋ መስጠት ራሱ በሆን ሰዓት እውነት ሁላችንም ጨልሞ ነው ተስፋ መስጠት ራሱ አንድ ነገር ነው። ማርያምን በጣም በጣም ደስ ብሎኛል። በጣም አመሰግናለሁ። እግዜር ያክብርልኝ በጣም አስሚቲን ማውራት አሁን በውስጥ መስመር እኔም አለሁኝ እነ ማሜ ምናምን ያው ፍሬንድ ስለሆነ ነው ሁሉንም መሰለስብልሃለሁ፣ ትኬትን እልክልሃለሁ። እሺ ከሚጠበቀው ብቻ በተቻለ አቅም ሪጀክት እንዳይመጣብን በጣም ቆንጆ ፓስፖርት ጊዜ ሰጠክ። አሁን ከሌለህም ነገ ጠዋት ይደርሳል። እስካን አድርገህ ፎቶ ቤት ጉርድ ፎቶ፣ ነጭ ባግራውንድ ላይ ተነስተህ ቆንጆ ፎቶ ላክል። ከእግዚአብሔር ጋር አፕላይ እናደርገዋለን። እያንዳንዱ ፕሮሰስ ግልጽ በሆነ መንገድ ነው የምናስኬደው። ከእግዚአብሔር ጋር ተሳክቶ ዱባይ ባገኘክ በጣም ደስ ይለኛል። እኔ ራሴ መጥቼ ኤርፖርት የሚቀበል ነው የጣም በጣም ምንም ችግር የለም። ሰላም ደርሽ፣ ዋትሳፕ ላይ አሁን አውራኝ። ፎሎ ማድርግ ያለው ቲክቶክ ላይ ፎሎ ባክ አድርግ፣ ዋትሳፕ ላይ እናውራ። አይ ቲንክ ቲክታክ ላይ ያለው አሁን ያለው ስልክ የላይፍ ኢን ዱባይ ኮል ሴንተሮች ናቸው። ዳይሬክት የኔን ስልክ ይልኩልሃል። ምንም ችግር የለም። ነጣው የደረሰ ዳይሬክት ስልክ ይልኩልሃል። እናወራለንሽ